የመጨረሻ ደረጃ ዛሬ የምንሞክረው እንግዲህ የመጨረሻውን ፈተና ይሆናል ማለት ነው። ይህ ፈተና 45 ደቂቃ የሚፈጅ ፈተና ነው። ፈተናውም ኤርላይንስ ትራንስፖርት ፓይለት ቼክ ራይድ ይባላል። ሰፊ ፈተና ነው እንግዲህ የተማርናችሁን በሙሉ የሚያጠቃልል ነው። ትልልቆቹን እነ ቦይንግ የምታበሩበት ነው። ቻርት አለው። ቻርቱን ፕሪንት አደረግ ያለው እዚህ ላይ እንደምታዩት ቼክ ራይድ ክሊክ ስታደረጉት ኮምፒውተሩ ላይ ይሄ ራሱ ፕሪንት ያደረኩት ነው የሚመጣው አነብላችኋለሁ ነው። ምንድን ነው የሚለው ፈተናው ምን ይመስላል የሚለውን ቻርቷ እችነች ቻርቷ። መጨረሻ ኤርፖርቱ ላይ ስናርፍ ያው ስለ ቻርትም ተምረናል። እንዴት ይህን ቻርት እንደምናነብም ብዙ አብራችሁ ይለቆያችሁ ወይ ደግሞ አዲስ ዩደ ዩቲብ ላይ ሙሉ ቪዲዮ ለቅቅ ያለ ትዕግስቱ ያላችሁ መማር ትችላላችሁ። ያው ትልቅ ሙያ ነው። በቃ አንድ ሙሉ ሙያ ማወቅ እንደማለት ነው። ይህን ሁሉ አውቀናል። እዚህ ፈተና ላይ እንግዲህ እሱም አለ። ፈተናውን እስኪ እንየው። እዚህ ላይም አለ፣ በወረቀትም እንደዚህ አለ። ይህ ወረቀት በነገራችን ላይ ፕሪንት ከተደረገ አስር ዓመት ያለፈ ወረቀት ነው፣ እኔ ስጠቀምበት የነበረ ነው። ያው ማየት ትችላላችሁ፣ ሰርቲፈርስት ሜይ ቱ ታውዝንድ ፎርቲን ነው የሚለው። ያው ጊዜው እንግዲህ ሲሻሻል ቴክኖሎጂ ሲመጣ፣ ለሰዎች የማስተላለፊያ ዘዴ ሲመጣ፣ ይሄ ነገር እንዴት ነው ባሳወቃችሁ ብዬ ነው ብዙ ጊዜ አጠፋሁበት። በነገራችን ላይ አባውት ዘ ፍላይት ይላል። አሁን ፈተናውን ብታዩት ፈተናው ዲፓርት ፍሮም ራንዌይ 28 ፖርትላንድ ከሚባል ቦታ ተነስተ እንደዚህ እንደዚህ እያለ የራሱ ስፔሲፊኬሽን አለው። ከዛ የሆነ ቦታ መድረስ፣ ከዛ መውረድ፣ ከዛ ዲሰንት ማኔጅመንት መስራት፣ እንደዚህ ነው እንግዲህ። እንደምታዩት ነው። እስቲ ሁለተኛ ገልጽ ሚድ ሁለተኛው ገልጽ ላይ ደግሞ እንደዚህ ሴግመንት አለው በየሴግመንቱ የምሰሩት እና ከጎኑ ደግሞ ቶለራንስ ሌቭል ማለትም ቶለሬት የሚያረጋችሁ ፈታኙ ክላይምብ አት 90 ፐርሰንት ኤንዋን ፕላስ ወር ማይነስ ስሪ። እንግዲህ ከዚህ ካለፋችሁ ያው እየቆጠረ እየቆጠረ መሀል ላይ እንደገና ተፈተን ይላችኋል ማለት ነው። ሴግመንት ስሪ ላይ እንደዚሁ ክሮስ ኦሎምፒያ አት እንግዲህ 28 ጫማ ከወጣችሁ በኋላ እንደገና ወደ ኦሎምፒያ ቪዋር ደግሞ ቁጥሩን ሞልታችሁ 220 ዲ ሌቭል ላይ ፍላይት ሌቭል 220 ማለት 22000 ጫማ ነው። ሁለት ዜሮች ስለሚነሱ ነው ፍላይት ሌቭል ሲባል። ናቪጌት ወደ ፔን ፊል ቪው አር ምናምን እንደዚህ። ይሄ ሁሉ እየሰራ ነው። በቁርጥራጭ እንትን ሰርተነዋል። ሴግመንት 3 ደግሞ እንደዚሁ ደግሞ ሴግመንት የመጨረሻው እያንዳንዱ ፍላይ 330 ዲግሪ እንደዚህ። በቃ ይሄን ስትሰሩ ፋይናሌ ሪል ፓይለት ሆናችሁ ማለት ነው። በቃ ማረጋገጫው ነው። በቃ ግን ሰርተነዋል እኮ፣ ግን አሁን ፈተና ሲሆን ጥንቃቄ ይፈልጋል። እያንዳንዱ በነገራችን ላይ በ2000 ከዚህ በፊት ይህን ፈተና አለፊዋለሁ። በዚህኛው ቻርት መግቢያው ደግሞ የመጨረሻው ቻርት ቅድም ያሳየኋችሁ ይሄ ነው። ኤቲፒ ቼክ ራይድ ቻርቱም የተለየ ነገር የለውም። አገባቡ እንደሚያሳየው ይህ የኤርፖርቶቹ ላይ የሚሰራ ቻርት ነው። በነገራችን ላይ ይህም ፈተና ከዚህ በፊት ማይክሮ ፍላይት ሲሙሌተር 2004 ይባላል። እንግዲህ እሱ ጀምሬ ነው ያጠናሁት፣ አልፌዋለሁ። እንደዚህ ሰርተፍኬት አግኝቼ አውቃለሁ። ይኸው እንደምታዩት ኤርላይንስ ትራንስፖርት ፓይለት ሰርተፍኬት እንደዚህ ይሰጣችኋል ማለት ነው። ግን በዚህኛው ሶፍትዌር በ2010 ላይ አልሞከርኩትም። እንደምታውቁት እንደነገርኳችሁ ከብዙ ዓመት በፊት ነው። እንዴት ነው ይሄ ነገር በተለይ በረራ የሚባለው ነገር የሚለው ነው እና ከዛ ጋር በተያያዘ ኪዩሪዮሲቲን በቃ ለማሟላት አጋጣሚ ያገኘሁት ነገር ነው እና ይህንን አሁን መሞከር እንችላለን። ያው እንደምታዩት ፈተናው ወረቀቱ እዚህ ላይ ያሳዩኋችሁ በኮምፒውተር ውስጥም አለ። ይህን እያነበብን ፖዝ ማድረግ ይቻላል። ስትሰሩ የምትሳሳቱትን የሚቆጥረው ኮምፒውተሩ ነው። እንግዲህ አስተማሪው ነው ማለት ነው። የተወሰነ ቶለራንስ ሌቭል ካለፋችሁ ድጋሚት ውሰዱ ትባላላችሁ። መደጋገምም ስለሚቻል ያው በደጋገማችሁት ጊዜ ፐርፌክት መሆኑ። ነገር ግን ይህን ስላለፋችሁ ነገ ሄዳችሁ ቦይንግ ሰባት ሰላሳ ሰባትን ኤርፖርት ወይም የሆነ ቦታ ብታገኙት ታበራላችሁ ማለት አይደለም። እሱ ያ ሪል ወርልድ ነው። ይሄ ግን ቨርቹዋል ወርልድ ይባላል፣ ማለት በኮምፒውተር አለም ላይ ያለ ነው። እዛ እንግዲህ ኳሊፋይ መድረግ። ስለዚህ ማናችሁም እንደዛ አይነት እንትን እንዳይኖራችሁ፣ ይሄ ለቲቺንግ ፐርፐስ ብቻ የቀረበ ነው። ዲስክሌመር ነው ይሄ። ይህንን ስላወቃችሁ ሞክራለሁ ወይም ለዛ ኳሊፋይ ናችሁ ማለት አይደለም። እንደዛ አይነት ትምህርትም አልሰጠሁም ማለት ነው። ነገር ግን እውቀቱ አይለያይም። ይህን ሁሉ መስራት ከቻላችሁ እዛ ሄዳችሁ መማር ትችላላችሁ። ያው ነገሩ ምንድን ነው? ውድ ትምህርት ነው። በዓለም ላይ እስከ ሰባ ሁለት ሺህ አሁን እንደጠየኩት በፊት ሃምሳ ሁለት ሺህ ዶላር የነበረው አሁን ወደ ኮመርሻል ፓይለት ላይሰንስ የሚባለው እንግዲህ ቅድም እንደነገርኳችሁ ሌቭል አለው አንደኛ ከመጀመሪያው ሲጀመር ስቱደንት ፓይለት ትባላላችሁ። ስቱደንት ፓይለት ሲጨርሱ ፕራይቬት ፓይለት ብላችሁ ሶስተኛው ነው እንግዲህ ኮመርሻል ኢንስትሩመንት ሳይሆን ይሄኛው ፕራይቬት ብላችሁ፣ ስቱደንት ፓይለት፣ ፕራይቬት፣ ኢንስትሩመንት ተምራችሁ ኮመርሻል ፓይለት ሲደርሱ ነው እንግዲህ መቀጠር የምትችሉት። አንዳንዶች ለምሳሌ ፕራይቬት ፓይለት ላይሰንስ ያላቸው ልጆች አሉ፣ ግን መቀጠር አይችሉም። ፕራይቬት ፓይለት ላይሰንስ በግል ብቻ ትንሿን አውሮፕላን በተወሰነ አልቲቱድ ላይ በግል ለመዝናናት ለማብረር የሚያስችል ነው።